በስም ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ሰላም እንዴት ናቸው? ውድ የልሳቲው ተከታታዮች ቤተሰቦች የሉል እግዚአብሔር ሰላም ከሁላችን ጋር ጸንቶ አድሮ ለዘላለሙ ይኑር። አሚን ገርለ ቅዱሳን አዘጋጅ ብፁወ ቅዱስ አቡነ ሺኖዳ ሳልሳዊ፣ ተርጓሚ ዲያቆን ግርማባቱ ገርለ ቅዱሳንን ማንበብ ከአምላካችን ከእግዚአብሔር ጋር ያለንን ግንኙነት ለማሳደግ ለእርሱና ለመንግስቱ ያለንን ፍቅር ከፍተኛ ደረጃ ላይ ለማድረስ በጸጋው ለምንጠቀምበት ሌላው መንፈሳዊ መንገድ የቅዱሳንን ህይወት የሚያሳዩንን የገድላቸው መጽሐፍ ማንበብ ነው። ገድለ ቅዱሳን ገድለ ቅዱሳን መንፈሳዊ መመሪያዎችን በተግባራዊ መንገዳችን ያቀርብልናል። ከእግዚአብሔር ሕግጋት አብዛኛዎቹ በቃል ደረጃ ብቻ የተቀመጡ የሚመስለው ቢኖር እንኳን የቅዱሳንን ትእዛዛት ገድል ሲያነብ ትእዛዛቱ ሁሉ በዕለት ከዕለት ተግባራቸው በሕይወታቸው ተፈጽመው ለአርያነት ቀርበው ያገኛቸዋል። እነዚህ መጻሕፍት ለቃል ብቻ የተሰጠ ሕግ እንደሌለና ሁሉም ያማሩ የተወደዱና በተግባር ሲውሉ የሚችሉ መሆናቸው ያረጋግጣሉ። ብዙ ጊዜ አንዳንድ ሰዎች እነዚህን ትዕዛዛት ማን ሊፈጽማቸው ይችላል? የሚል የመገረም ጥያቄ ያነሳሉ። እውነት ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙሮ መስጠት ይቻላልን? ሲል ማለት ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ ሳያቋርጥ ልብንም ሳይከፍሉ መጸለይስ ሁሉ የሚቻል ነገር ነውን? ሰው ያለውን ሁሉ ለድሃ ሰጥቶስ ምን ይሆናል? እነዚህን ሁሉና የመሳሰሉትን ጥያቄዎች ግን በቅዱሳን ሕይወት ውስጥ ተመልሰው የምታገኛቸው ስለ ሆነ ገድላቸውን አንል። ጌታም እነዚህን ቅዱሳን ለእኛ ስነ ፍጥረት ሁሉ ስነ ምግባራት ሁሉ አራያና ምሳሌ እንዲሆኑን ይፈቅዳል። በእውነት እነዚህ ቅዱሳን ከስጋዊ ሕይወት ከቁስ አካላዊ አካላዊነት ተለይተው የተጠሩበት ጥሪ ድንቅ ነው። በእግዚአብሔር መንፈስ መኖር ስለቻሉና በማናቸውም የጠላት ፍላጻዎች ላይ ፍጹም ድልን ስለተቀዳጁ በእውነት ምድራውያን መላእክት ናቸው። ያለመጠራጠር የሰው ልጅ መጀመሪያ የተፈጠረው የተፈጠረበትን የእግዚአብሔር አርአያና አምሳል መልሰው እንደታዩ መናገርም ይቻላል። ለእኛም ሕይወታቸው በመንፈሳዊ መንገዳችን ላይ ያለ ጥርጥርና ፍርሃት መጓዝ እንድንችል ጽናትን ይሰጠናል። ገድላቸውንም በምናነብበት ጊዜ እነርሱን የረዳ አምላክ እኛንም ይረዳናል ብለን በእርግጠኝነት እናምናለን። የቅድስና ሕይወት ለፈለገውና ለመረጠው ሁሉ ይቻላል። አሁን ካለንበት ደረጃ ከፍ ብለን የእግዚአብሔርን ጸጋ በልባችን እንዲሰራ እግዚአብሔር ፈቃዱ ነው። የእግዚአብሔር መንፈስ ነፍስን ወደ እግዚአብሔር በመምራት ልዩ ሀብቶቹን በመስጠትና በረድኤት ክርስቲያኖች ጋር ይሰራል። ቅዱሳን የሰሩት የእግዚአብሔር መንፈስ በውስጣቸው የሰራው ነው። ታሪካቸው ስታስብ በሕይወታቸው ውስጥ እግዚአብሔር እንዴት እንደሰራና በእነርሱ እንደ ተመሰገነ አስተውልሃልን? የእነዚህ ሁሉ የጀግንነት ስራዎቻቸው ምክንያትስ ገብቶሃል? በሚሰሩት ስራ ሁሉ ከመንፈስ ቅዱስ ጋር ጠንካራ ኅብረት እንደ ነበራቸው አትረዳም? ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14። የቅዱሳን ሕይወት በዘመናት ውስጥ ትውልድ ላይ ጥልቅ አውንታዊ ተጽዕኖ ነበረው። በቅዱስ አትናቲዮስ የተጻፈው የቅዱስ እንጦንስ ታሪክም በሮም ሕዝብ ላይ እጅግ የሚያስገርም ለውጥ ያመጣና ለገዳማዊ ሕይወት መስፋፋት ትልቅ ምክንያት የሆነ ነበር። ቀድሞ ፈላስፋ የነበረው አውግስጢኖስም ይህንኑ ታሪክ ሲያነብ ነው ከልብ ተነክቶ ተነክቶበት በንስሐ ለመመለስ የበቃው። በሲሃት በረሃ ይኖሩ የነበሩ መነኮሳትም ለመንፈሳዊ ሕይወታቸው አራያ የሆናቸው ከዓለም ተለይተው በበረሃ ይኖሩ የነበሩ አባቶች ሕይወት ነበር። በእነዚህ ምድራውያን መላእክት ቅዱሳን አባቶች ሕይወት ተስበው እነርሱን ለማየት ከሩቅ አገር ረጅም ርቀት አቋርጠው መጡ። መንፈሳዊ በረከት የሚገኝበትን ምክራቸውንም ሰው ብዙዎቹም ምግባር ትሩፋትን ካዩትና ከሰሙት በልቡናቸው ቀርጸው ማቆየት ቻሉ። ይህም እስካሁን ድረስ ለእኛ ከቅዱሳን ሕይወት መማር የምንችልበት ቅርሳችን ሆነ። ቅዱሳን የራሳቸውን ገድል አልጻፉም። ይሁን እንጂ በሌሎች አበው የተጻፈላቸው መጽሐፍ ዛሬ ለመንፈሳዊ ሕይወት ከሚያስፈልጉ ዋና ዋና ነገሮች አንዱ ነው። ይህም አብረዋቸው በነበሩ አባቶች ተጽፎና ተነቦ ለቀጣዩ ትውልድ የተላለፈ ሕያው ታሪክ ነው። ነቢያትና ሐዋርያትም በመንፈስ እግዚአብሔር ተነሳስተው ሲጽፉልንና ለእኛ ሲያደርሱልን ራሳቸውን በስም ጠቅሰው ሳይሆን አብዛኞቹ በመጽሐፍ ቅዱስ ላይ የሚገኙትን ጽሑፎቻቸው ኋላ በስማቸው የተሰየመ ነው። መጻሕፍቱም እግዚአብሔር በእነርሱ አማካኝነት ያስተላለፈውን መልእክትና ድንቅ ሥራውን የራሳቸውንም የቅድስና ሕይወት በግልጽ ያሳዩናል። ቤተ ክርስቲያናችን ለከበሩ ቅዱሳን ታላቅ ስፍራ ትሰጣለች። ለክርስቲያኖች መጽናኛና የጥንካሬ ምንጭ እንዲሆን ገድላቸው በመጽሐፈ ስንክሳር ተመዝግቦ ይገኛል። በጸሎተ ቅዳሴም ላይ ተደጋግሞ ይነሳል። በተወለዱበት ሰማዕትነትን በተቀበሉበትና እግዚአብሔር በእነርሱ ላይ አድሮ ታላላቅ ድንቅ ስራዎችን ባደረገባቸው ዕለታት ቤተ ክርስቲያን አምላካችንን ለማመስገን ስሙን ለማወደስ በስማቸው ታላላቅ መንፈሳዊ በዓላትን ታደርጋለች። ዋናው ዓላማ በክርስቲያኖች ውስጥ እግዚአብሔር ከእኛ ጋር ሁሉን ይችላል የሚለውን መርህ ለማስረጽ ነው። ያለ እኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም በርሱ እርሱ ብዙ ፍሬ ያፈራል ብሎ እንደ ተናገረ ጌታችን ዮሐንስ 15 5 ላይ በየዕለቱ ሥራቸውን እንድናስታውስና ሕይወታቸው የመንፈስ ምግብ እንዲሆነን ስዕሎቻቸውን በቤተ ክርስቲያን ውስጥ በፊታቸው ከሚበራ መብራት ጋር ይቀመጣል። ይህ ደግሞ ለምእመኑ በተቀደሰ ተግባራቸው ሕሊናው እንዲመሰጥ ለበጎ ስራ እንዲነሳሳ ምክንያት ይሆናል። ማሪሳቅ ስለዚህ ነገር የሚነግርህ እጅግ ያማረ አገላለጽ አለው። አዲስ ችግኝ በውሃ ሕይወት የሚያገኘውን ያህል ገር ለቅዱሳንም ለክርስቲያን ሕይወት የሚሰጥ ጣፋጭ ምግብ ነው ይላል። በእርግጥም ማንም ያለርሱ ምንም መስራት የማይችልበት መንፈሳዊ ምግብ ነው። ወደ እግዚአብሔር መንግሥት የሚያደርሰውን መንገድ እንድናገኝ የሚመራ የእግዚአብሔር ፍቅር፣ ጠለቅ ብለን እንድናስብ የሚያደርገንም ነው። ከዚህም በላይ የስነ ምግባር ሰዎች መሆንን እንድንመርጥና እነዚህን የእግዚአብሔር ሰዎች እንደ አባትና እናት አማላጆቻችን እንድንቀበላቸው የሚያደርግም ነው ከቅዱሳኑ ጋር ያለንን ግንኙነት ለማጠናከር እንድንነሳሳ፣ ልክ እንደኛ በምድር አብረውን ያሉ እያስመሰልን ከእነርሱ ጋር እንድንነጋገር፣ እንድንጠራቸው የሚያስችል እግዚአብሔርን የማመስገኛ መንገድ ነው። ለቅድስና ሕይወታቸው እና ለእነርሱ ካለን ፍቅር የተነሳ አንዳንዴ ራሳችንን በስማቸው እንሰይማለን። ዛሬ እግዚአብሔር የተመሰገነ ይሁንና ብዙ ክርስቲያኖች በቅዱሳኖች ስም ይጠራሉ። በፍቅራቸውና በሥነ ምግባራቸው ተስበው እንዲያድጉ ለልጆቻችንም መጠሪያ ብናደርግላቸው ጠቀሜታው የጎላ ነው። ይህም ሁሉ እግዚአብሔር በእነርሱ ላይ የገለጸውን ድንቅ ሥራ ለማድነቅና ለእኛም ያደርግልናል በሚል ተስፋ የምናደርገው ነው ለቅድስና ሕይወት ያለንን ታላቅ ክብር ለመግለጽና በቅዱሳን ስም ላይ ያለውን የእግዚአብሔር በረከት በማመን በቤተ ክርስቲያናችን ሥርዓት መነኮሳት ምንኩስናን ሲቀበሉ አብረው የሚቀበሉት የእነዚህን ቅዱሳን አባቶች ስም ነው። እኛስ ለመንፈሳዊ ሕይወታችን እድገት ከቅዱሳን ያገኘነው ምንድን ነው? የመጀመሪያው አርአያነት ነው። የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው እንዲል ዕብራውያን ምዕራፍ 13 ቁጥር 7 ላይ ቅዱስ ጳውሎስ እንደተናገረው። በፊታችን የተዘረጋ ሰፊ ፕሮግራም አለ። ለመያዝ ለፈለግነው የትኛውን መልካም ስነ ምግባር የፈለገውን ወደሚያገኝበት የሚመሩትና በተግባር ምግባር በተግባር እያሳዩ እንደ መልካም ዕጣን በቅድስና መዓዛ እየሳቡ የሚያደርሱት ብዙ ቅዱሳንን በፊቱ ያገኛል። በዘመንህ በችሎታ ሁሉ ክርስቶስ የመሰሉትን ቅዱሳን ምሳሌን አድርግ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1። ለምሳሌ የሰማዕትነት ሕይወት ለእኛ እንደዚሁ በቀላሉ የምናገኘው ሳይሆን ወይም ላይሆን ይችላል። ይሁን እንጂ በእምነታቸው ጥንካሬ በትዕግስታቸው በጽናታቸው ለዘለዓለማዊ ሕይወት በነበራቸው ዝግጁነት ዓለምንና ንብረቱን በመጥላታቸው ሰማዕታትን እየተከተል መጓዝ እንችላለን። እንደ ቅዱስ አባታችን አባ ተክለ ሃይማኖት፣ ቅዱስ ገብረ መንፈስ ቅዱስ፣ እንደ ቅዱስ መቃሪዎስ ዘእስክንድሪያ ባለማቋረጥ መጸለይ መጸለይ ያቅተን ይሆናል። ቢሆንም ቢያንስ ለጸሎት ያለን ፍቅር እንድንጨምርና ያለንበት ደረጃ በሚፈቅድልን መጠን እየጸለይን ለመቀጠል እንድንናፍቅ ያደርጉናል። በበረሃ የነበሩት ቅዱሳን የቅዱሳን ሕይወት መንገዳቸው በዓለም ካለነው ከእኛ እኗኗር ዘይቤ እስከ መዳረግ ድረስ በመጾም እነርሱን ለመምሰል መሞከር የለብህም። ቅዱሳኑ እዚህ ደረጃ ላይ ለመድረስ ብዙ ዓመታትን በመንፈሳዊ ተጋድሎ በትዕግሥት ሕይወት አሳልፈው ጽናትንና ብርታትን አግኝተው ነው። ስለዚህ በእምነት በምግባር ልትመስላቸው ስትሞክር በቤተ ክርስቲያን መንፈሳዊ አሰራር ስር ሆነህና ጥበብ የተመላበት አካሄድህን እለት በእለት እያሻሻልክ ይሁን። ሁላችን ልናገኛቸው የሚቻለን መንፈሳዊ ስነ ምግባራትም አሉ። ለምሳሌ ትህትና፣ ቅንነት፣ ራስን መግዛት፣ ሌሎችን መርዳት፣ መታገስ፣ ከቁጣ መራቅና የመሳሰሉትን ማዳበር እንችላለን። ገላቲያ ምዕራፍ 5 ቁጥር 22 ፍጹም ዝምታ የሚስማማህና የሚመች ሳይሆን ላይሆን ይችላል። ነገር ግን ከዝምታ አስፈላጊ በሆነ ጊዜ ብቻ መናገርን ገንቢና ጠቃሚ የሆኑ ቃላትን ብቻ መርጦ መጠቀምን ትማራለህ። ከአቅምህ በላይ የሆነውንና ለአንተ ደረጃ የማይስማማውን በጎ ነገር ቢሆን እንኳ ለመምሰል አትሞክር። ይህ ማለት ሙሉ ለሙሉ አይቻለኝም ብለህ ወይንም ተስፋ ቁርጠህ ተው ማለት አይደለም። ነገር ግን የሚመራህ ባለበት የምትችለውን ደረጃ በደረጃ በማሻሻል ይዘህ እደግ ማለት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። በጎ ምግባራትን ውሳጣዊ መንፈሳዊ የሆኑ ዋጋቸውን እንጂ ለይስሙላ ወይም ለታይታ በሚሆን መልኩ ብቻ አትውሰዳቸው። ለምሳሌ በንስሐ የተመለሱ አባቶችን ታሪክ ስታነብ ልክ እንደነርሱ ዳግም ወደ ኀጢአት የማትመለስበት ፍጹም ከልብ የመነጨ ንስሐ ለመግባት ወስን። በጸጸት የተሰበረ ልብና በንባ የረጠቡ አይኖች እንዲኖሩ አባቶችህን ምሳሌ አድርግ። ገድላቸውንም ስታነብ ቃል በቃል ብቻ የሚሰጥህን ስሜት ብቻ ይዘህ እነ ሙሴ ጸሊም፣ አውግስጢኖስ እንዳደረጉት ለንስሐ የግድ ገዳማዊ መሆን የለብህም አስብ አታፈግፍግ በደረጃ ጀምር ንስሐ የሚገባ ሰው ለእግዚአብሔር ያለውን ፍቅር እንዴት መመለስ መቻሉን መመለስ መቻሉን ጸጸቱን ኀጢአት መጥላቱን እንደ ምሳሌ ውሰድ ነገር ግን በመጠንህ በችሎታ በተሰጠህ ጸጋ መኖርን አትርሳ ሁለተኛው እምነትን ማጠንከር ሌላው ከቅዱሳኑ ሕይወት የምናገኘው ነገር ነው ማለት ነው። ጠንካራ እምነት ሊመጣ የሚችለው የእምነት ጀግኖች አባቶቻችን የሰሩትን አብነት በማድረግ ነው። እስከ ሞት ድረስ ለሃይማኖት የታመኑ ሲሆኑ በጾም በጸሎት ተወስነው ሲኖሩ የሚደርስባቸውን መከራ ሁሉ በትዕግሥትና በደስታ ሲቀበሉ ስናነብ የምናገኘው እጅግ ብዙ ነው። ባላቸው ኃይልና እውቀት ሁሉ ቤተ ክርስቲያንን ጠብቀዋል። በዚህም ምክንያት ለሚመጣባቸው ምንም አይነት መከራ ጽኖዎች ሆነው በግዞት በእስር ቤት ፈጣሪያቸውን እያመሰገኑም ኖረዋል። ቤት አልባ ሆነው ማረፊያ እንዳጡ በስደት በየሀገሩ ተንከራተዋል። ለምሳሌ ቅዱስ አትናቴዎስን ብንመለከት አራት ጊዜ ከፓትርያርክነት መንበሩ ተሰዷል። በጣም አስፈሪ የነበሩ ክሶች ሲከሰስ ሲፈረድበት፣ ብሎም አትናቴዎስ አንተን ዓለም ሁሉ ጠልቶሃል ሲሉት እኔም ዓለምን ጠልቼዋለሁ ብሎ ነበር የመለሰላቸው። ስለዚህ ቅዱሳንን የናቀ ያ ትውልድም ሆነ የዛሬው የተነቀፈ መሆኑን እንረዳለን። ምክንያቱም ይህ ሁሉ መሥዋዕትነት የተከፈለበት ሃይማኖቱን የሚመለከተው በግድ የለሽነት ነው። ያለፈውን ተጋርሎ ረስቶ ስለ እምነት ወይም ስለ ሃይማኖት ልዩነቶች ምንም ማሰብና መጨነቅ አይፈልግም። በአባቶቻችን ዘመን ለእያንዳንዷ የሃይማኖት ነጥብ ብሔራዊም ሆነ ዓለም አቀፋዊ ጉባኤያት ይጠሩ ነበር። በዚህም ላይ ቅዱሳን ሃይማኖታቸው እንዲጠበቅ፣ ትክክለኛው መሰረታዊ ትምህርት እንዲታወቅ ድንቅ የሆነ ሚና ተጫውተዋል። የሚያገኙት ግላዊ ጥቅም ሳይኖር በግል የሚጎዱበትን ነገር ሳይኖር ምንቸገረኝ ያሉበት አንድም ጊዜ የለም። ክርስትና ፍቅር ነውና። ቅዱሳን በፍቅር ውስጥ ስላሉ ሁሉ ነገር ያሳስባቸዋል። የሌላው ጭንቀት ጭንቀታቸው፣ ችግሩ ችግራቸው ሆኖ ለአንዲት ቤተ ክርስቲያን ሲሉ ህይወታቸውን ለመስዋዕትነት አቅርበው ያለ እረፍት ያለ መሰርቸት ሰርተዋል። ዛሬ ግን በጋብቻ ወይም በፍቺ ሃይማኖት በቀላሉ ይቀየራል። በግድለሽነት ወይም ባለማወቅ ከቤተ ክርስቲያን አገልጋዮችና አባላት ባለመስማማት ብቻ ቤተ ክርስቲያንና ትምህርቷን ጥሎ የሚወጣው እጅግ ብዙ ነው። ቅዱሳን ለሃይማኖታቸው ምን ያህል እንደተጋደሉ ለእርሱ ግድ አይሰጠውም። ስለዚህ የእግዚአብሔር ሰው ሆይ በነፍስህ ጽናትና እምነትህ ለመትከል እና የማይናወጥ የማይከፋፈል ክርስቲያን ለመሆን የቅዱሳንን ሕይወት የሚናገሩትን ቅዱሳን መጻሕፍት ማንበብ ያስፈልግሃል። ቤተ ክርስቲያን በእውነተኛ ሃይማኖት ጥላ ስር የተሰበሰቡና ትክክለኛ ትምህርቷን የሚከተሉ ሰዎች ማህበር እንጂ የወገን ወይንም የወገናዊነት መሰባሰቢያ አይደለችም። በየዘመናቱ ቅዱሳን ሰማዕታት የተሰቃዩበት፣ የተገረፉበት፣ የተሰየፉበት ምክንያት ሃይማኖት እንጂ ሌላ እንዳልነበረ አስተውል። ይህን በየገድሎቻቸው ተጽፎ ምስክር ሆኖ እናገኘዋለን። ሶስተኛው የትህትናና የተሰበረ መንፈስን በውስጣችን መትከል። ቅዱሳን የነበሩበትን ፍጹም መንፈሳዊ ደረጃ ከየገድሎቻቸው ላይ በምናነብበት ጊዜ የሚሰማን ስሜት ትህትናና ከእነርሱ አንጻር እኛ ምንም እንዳልሆን ነው። ለምሳሌ የጻድቁ አባት የአባ አብርሃምን ህይወት የለጋስነት ጸጋውን ስታነብ ልብህ አልተሰበረም? አባ አብርሃም ለራሱ ምንም ሳይቀር ያለውን ሁሉ የሰጠ የመጸወተ ቸር አባት ነው። ከዚህም በላይ ሰው ለእርሱ የሰጠውን ሁሉ መልሶ ለድሆች የሚሰጥ ነበር። ያለውን ሁሉ ሽጦ ለነዳያን የሰጠውን አባ ዮሐንስን ስታስብ ምን ምን ትላለህ? ንብረቱ ሀብት ቢያልቅበት እንኳን ራሱን እንደ ባሪያ ሽጦ ዋጋውን ለድሆች የሰጠ ሰው ይህ ቸሩ አባ ዮሐንስ ወይም ዮሐንስ ዮሐንስ አጼር ታዲያ እነዚህን የእግዚአብሔር ሰዎች ታያቸዋለህ። እያነበብህ ስታስባቸው ራስህ እንዴት ትመለከታለህ? ገና ብዙ እድገት እንደሚቀርህና እዚያ ለመድረስ የምትድንበት ከሆነ ትህትና በውስጥ የሚያድግበት መንገድ አገኘህ ማለት ነው። ጠላትህ ዲያብሎስ ራስን ከፍ ከፍ በማድረግና በትዕቢት ቢፈትንህ እንኳን የቅዱሳንን ሕይወት ስታውቅ ድካምህ ከነፍስህ ይወገዳል። አንዳንዴ የራስ ሐሳብ አገልግሎትህን ትልቅ አድርጎ በማሳየትና ከማንም በላይ ከደከመ ከደከሙ ከቅዱስ ጳውሎስ አገልግሎት ጋር በማነጻጸር ይዋጋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ይሁን እንጂ ቅዱስ ጳውሎስ በኢየሩሳሌም፣ በአንጾኪያ፣ በታናሽስያ፣ በግሪክና በሮም እንደሰበከ እንዲሁም እስከ ስፔን እንደደረሰ ሲቆጥሩ የሚችሉ አብያተ ክርስቲያናት በአንድ መሰረደርት ላይ እንደመሰረተ በቃላት ሊገለጹ የማይችሉ ስቃይ መከራዎች እንዳሳለፈ በእስር ቤት እንኳን ሳለ መልእክታትን ይጽፍ እንደነበረ ስታስብና ስታነብና ስታስብ ውስጥ በጸጸት አይኮማተርም። እነዚህ በመሳሰሉ ነገሮች ሁሉ ገድለ ቅዱሳን የትትና ምንጭ ይሆናል። አሁን ባለህበት ደረጃ ምንም ያህል ትሑት ብትሆን ከቅዱሳን የፍጹምነት ደረጃ ጋር የምትነጻጸር አትሆንም። እነርሱ ይህን ሁሉ የቅድስና ሕይወት ይዘው በዚህ ሳይመኩ ዘወትር ከኀጢአታቸው የሚያለቅሱ ናቸው። ቅዱስ አርሳኒዎስ ፀሐይ ለመጥለቅ ስታዘቀዝቅ ጀርባውን ሰጥቷት ወደ ምስራቅ ዞሮ ለጸሎት ይቆማል ጸሎቱን ሳያቋርጥ እንደገና ፀሐይ ከፊት ለፊቱ እስክትወጣ ድረስ ይጸልያል። ገድሉ እንደሚነግረን በንባ ብዛት ቅንድቦቹ የረገፉና ሽፋሽፍቶቹ የተላላጡ ነበር። ከንባ ብዛት ቆሞ የሚጸልይበትን የዘንባባ ዛፍ ያረበው ነበር። እና የቱን ያህል ትሕትና ቢኖርህ ከእነዚህ ቅዱሳን አባቶች ጋር አትነጻጸርም። የአስቄጥስን ገዳም የመሰረተው ቅዱስ አባት መቃሪዎስ በሌላ ገዳም ውስጥ ይኖሩ የነበሩትን ሁለት አባቶች ባየ ጊዜ እኔ መነኩሴ አይደለሁም፣ ግን እውነተኛ መነኮሳትን አየሁ ይል ነበር። እንግዲህ ራስህን ከሌሎች እያነጻጸርክ የተሻልክና የተከበርክ አድርገህ በመቁጠርህ በራስህ መፈተንህን አቁም። ምክንያቱም ቅዱሳንና የሃይማኖት ተጋድሏቸውን ብታውቅ የምትናገረው አይኖረህም። አሁን የምትረዳው ነገር ቢኖር በቤተ ክርስቲያን ጥላ ስር ማደግ እንዳለብህና ክርስቶስ የመሰሉትን ቅዱሳን በእውነት መምሰል እንዳለብህ ነው። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እንዲል የሐዋርያ ሥራ 14 ቁጥር 21። አራተኛ ጥበብና ማስተዋል ከቅዱሳን ሕይወት ተምረን የምናተርፈው አራተኛው ነገር የጥበብና የማስተዋል መንፈስን ነው። መከተል ያለብንንም ትክክለኛው መንገድ ያሳየናል። መጽሐፍ ቅዱስ ዳዊት የመሠዊያ ቦታ ለመግዛት በፈለገ ጊዜ የተናገረውን ጥበብ የተመላበት አነጋገር ያስነብበሃል። ኢያቡሳዊው ኦሪዮናን ኦርናን ሁለት ነገር ለዳዊት በነፃ ሊሰጠው ተስማምቶ ነበር ይሁን እንጂ ዳዊት በጥበብ እንዲህ፣ አይደለም ነገር ግን በዋጋ ካንተ ገዛለሁ፣ ለአምላኬም ለእግዚአብሔር የሚቃጠል መስዋዕት ያለ ዋጋ አላቀርብም ብሎት ነበር። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24። ሌላው ጥበብን የሚያስተምርህ አቢጊያን ዳዊት ከቁጣ ለመመለስና ለማስማማት የተጠቀመችበት ጥበብ ነው። አንደኛ ሳሙኤል ምዕራፍ 25 ቁጥር 23። በወጣትነት ዘመናቸው በየበረሃው በየጫካው ይንከራተቱ የነበሩ የነ ዮሐንስ አፂር የነ ታድሮስ የቅድስና ሕይወት ብዙ ጥበቦችን ሊያስተምርህ ይችላል። ከአረጋውያን አባ አጋቶን፣ አባ እስድሮስ የመሳሰሉትን ብትመለከት ብዙ መማር ትችላለህ። የአባቶቻችን መንፈሳዊ ጥበብ ሊማርበት ለሚወድ ተዝቆ የማያልቅ ሀብት ነው። አምስተኛ፣ የማያቋርጥ መንፈሳዊ እድገት። ከገድለ ቅዱሳን የምናገኘው ሌላው ጠቃሚ ነገር የማያቋርጥ መንፈሳዊ እድገት ነው። ምንም የሚገታው የሌለ ስጋን የሚገድሉ የክርስትና ጠላቶች የማይገድሉት መንፈሳዊ እድገታቸው ሁሉ ወደ ላይ የሚያድግ ነው። ከስጦታ ሁሉ ጋር የቅዱስ ጳውሎስ አገልግሎት እንዲሁም እስከ ሦስተኛው ሰማይ ድረስ የመነጠቅ ብቃቱ ምሳሌ ሊሆነን ይችላል። እርሱ ግን እንዲህ ነበር ያለው፣ አሁን እንዳገኘሁ ወይም አሁን ፍጹም እንደሆንኩ አይደለም። ነገር ግን ስለ እርሱ በክርስቶስ ኢየሱስ የታዘዝሁበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ እንዳልያዝኩትን እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊትህ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥራለሁ። ፊልጵስዩስ ምዕራፍ 3 ቁጥር 12። ቅዱሳን በደግነት በጥሩ ምግባር በደረሱበት ከፍተኛ የመንፈሳዊ ደረጃ አንተን ዛሬ ባለህበት እንዳትታበይ ለሚበልጠው እንድጥርና እድገትህ እንዲቀጥል የሚያደርግ ነው። በፊትህ ያለው መንገድ ረጅም ነው። ነገር ግን የሚሰጥህ ጸጋ በእጅግ ልትበልጠው የቀረበ በመሆኑ ቅዱሳንን እግር በእግር እየተከተልክ በመከራ በፈተና ውስጥ እንኳ ቢሆን በቁርጠኝነት ማለፍ እንድትችል ያበረታሃል። የቅዱሳን ሕይወት የማይጠፋ እና ሊጨቁኑት የማይቻል የጋለ መንፈሳዊ ስሜትን የሚሰጥ ነው። ከእነዚህ በተጨማሪ ገድለ ቅዱሳን በሌሎች የተለያዩ መንገዶች በአንተ ላይ ስሜታዊ ተጽዕኖችን ማሳደር ይችላል የንስሐ ሕይወትህ ፍጹም ትክክል እንዲሆንና በውስጥህም ያለውን ጉድለት በጽድቅ ፍሬዎች ለመሙላት ምን ማድረግ እንዳለብህ ከቅዱሳን ትማራለህ በፍጹም ወዳጅነት በትህትናና በፍቅር ይጸልዩለት የነበረው ጸሎታቸውን ከገድላቸው ስታነብ እንዴት መጸለይ እንዳለብህ ታውቃለህ ሰዎች በመንፈሳዊ ጦርነት በነበሩበት ጊዜና ድል አድራጊዎች በሆኑበት ጊዜ እንዴት አብረህ መኖር እንደምትችል ችግረኞቻቸው ችግረኞችን መንከባከብ እንዳለብህ ታይበታለህ። የቅዱሳንን ሕይወት በመጽሐፋቸው ውስጥ ስትመለከት በአነጋገርህ፣ ስለ ሰዎች ባለ አስተሳሰብና፣ በአጠቃላይ በነገር ሁሉ የማያቋርጥ መሻሻል እያደረግህ ነው። እባክህ ይህንን ልምድ በውስጥህ እንዲያድግ ፍቀድለት። እስካሁን ያልኩ ሁሉ የምሳሌ ያህል እንጂ ምሉ የሆነ ነገረ ቅዱሳን እንዲህ በቀላሉ የሚደፈር አይደለም። ራሱን ችሎ እንኳን ቢቀርብ መጽሐፍ አሊያም መጻሕፍት የሚያስፈልገው ነው። ስለዚህ ውድ ወንድሜ ሆይ የቅዱሳንን ሕይወት እንድጠቀምበት ይህን ሰፊ የተመስጦ ውቅያኖስ ላንተ መተውን ምርጫ አለው። ምክንያቱም ይህ ጉዳይ ማናቸውንም የመንፈሳዊ ሕይወት እንቅስቃሴዎች የሚዳስስ ስለመሆኑ ምንም ጥርጥር የለውምና ነው። አዘጋጅ፣ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ። ተርጓሚ፣ ዲያቆን ግርማ ባቱ፣ በቅድስት ስላሴ መንፈሳዊ ኮሌጅ የሶስተኛ ዓመት የዲግሪ መምህር። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።